ዓይነ ጥላ በፍርሃት ተመስሎ ወደ ሕይወታችን ሲገባ ያለ ምክንያት ፈሪ እንሆናለን። ሐሳባችንን ለመግለጽ እንፈራለን። ያንቀጠቅጠናል፣ ያልበናል። ሰው ፊትና ሰው መሃል መናገር ሞት መስሎ ይሰማናል። ከፍርሃታችን የተነሳ ብብታችንን መሃል እጃችንን ወይም መዳፋችንን ያልበናል። ከመናገር ይልቅ ማልቀስ ይቀናናል። ዝምታን እንመርጣለን። ስንናገር አንደበታችን ቃላት ይስታል፣ እንንተባተባለን። ስንናገር ከንፈራችን ይንቀጠቀጣል፣ ዓይናችን ይርገበገባል፣ በአግባቡ መተንፈስ አንችልም። የልብ ምታችን ከፍርሃታችን የተነሳ ይመታል፣ የምንናገረው ነገር ይጠፋናል፣ ያዞረናል። ጭው የሚል ስሜት ውስጥ እንገባለን። እንኳን ሰውም ጥላችንን እንፈራለን። በዚህም እንሰደባለን። ከፍርሃታችን የተነሳ ሽንታችን ይመጣል ያመልጣል። ወዘተናቸው ናቸው፣ ወዳጆቼ እነዚህ አየናቸው። አይነ ጠላኛን ፈሪ ሲያደርገን የሚታይ ጠባዩ ቢሆንም እነዚህ ምልክቶች አይነ ጠላው የሱ ሳይሆን የኛ የተፈጥሮ ጠባይ እንዲመስለን እነዚህን ጠባያት በአንድ ጀንበር ሳይሆን በጊዜ ቀመር ነው የሚያሰርስብን። ለምሳሌ አይነ ጠላ በልጅነታችን ሲጠናወተን አልቃሻ፣ ነጭ ናጫ፣ ፈሪ እንሆናለን። ይህንን ጠባያችን ቤተሰቦቻችን ጥሩ ጠባይ እንዳልሆነ እያወቁ ተፈጥሮ ነው፣ ምን እናድርግ፣ ሲያድግ ይተዋል እያሉ አይነ ጥላው ሳይታወቅበት በራሱ ጠባይ ያሳድገናል። በልጅነታችን አልጋ ላይ የመሽናት ችግር ክፉኛ የአይነ ጥላ መገለጫ ነው። በዚህ የጠመደን አይነ ጥላ በተኛንበት ሽንት ስንሸና ቤተሰባችን አንቺ፣ አንተ ሽንታም እያስባለ መሰደብንና ማላገጥን እያሸከመን እያሸማቀቀን ያሳድገናል። እኛም በዚህ ችግር ተይዘን ልንተኛ ስንል ገና ለገና ሸናለው በሚል ፍርሃት ፍርሃትን በውስጣችን ያሰርጽብናል። በዚህም በራስ የመተማመናችንን እየሰለበ በቤተሰባችን መሃል ዝቅ ብሎ መታየትን ያስለምደናል። ቤተሰቦቻችንም ጥሩ ፍሬ እንድንሆን በግርፊያ እያስፈራሩን እንጂ በራስ መተማመንን እያላበሱን እያደፋፈሩን አላሳደጉንም። በዓይነ ጥላ ምክንያት አብሮን ብቅ ያለውን ጠባይ ይዘን ትምህርት ቤት እንገባለን። በቤተሰባችን መሃል ቀና ማለት ያቃተን፣ ትምህርት ቤት አንገት ደፊና ፈሪ እንሆናለን። ከተማሪዎች ጋር በጠባይና በፍላጎት አንግባባም። ሀሳባችንን በአግባቡ መግለጽ አንችልም። አስተማሪ ሲጠይቀን የተማርነውን የምናውቀውን መመለስ አንችልም። በንግግራችን በፍርሃታችን የተማሪ መሳለቂያ እንሆናለን። ባስ ያልን ደግሞ ከፍርሃታችን የተነሳ ተኝተን ሳይንሰን ቆመን ሽንታችን ያመልጠናል። በዚህ መልኩ እስከ ከፍተኛ የትምህርት ተቋማት እንዘልቃለን። ወደ ማህበራዊ ህይወት ስንገባ ደግሞ ከፍርሃታችን የተነሳ ገለልተኛ ብቸኛ እንሆናለን። ሰው የሚወደን አይመስለንም። ይልቁንም ያየን ሁሉ የሚጠላን፣ ያየን ሁሉ እኛ ላይ የሚጠቋቆምብን ይመስለናል። ዓይነጥላው በዚህ ጠባዩ እኛ ላይ ሲገለጥ ከሰው ጋር የመግባባት እድላችንን እያጠፋ የእጮኝነትና የትዳር እድላችንን እየገፋ በማይጠቅመን በልዩ ፈሪነት ህይወታችንን ያበላሻል። የሚገርመው ፈሪ የሚያደርግ ዓይነጥላ ያለባቸው እህቶቻችንና ወንድሞቻችን፣ በተለይ እህቶቻችን እንኳን ያጠፉትን ያላጠፉትን ጥፋት ማስረዳትና ራሳቸውን ነጻ ማውጣት አይችሉም። ከመናገር ማልቀስ ይቀድማቸዋል። በዚህም ለሰው መናገር ማስረዳት ባለመቻላቸው ሳይሆን በጥፋታቸው ተጸጽተው የሚያለቅሱ ነው የሚመስለው። ይህ ችግር በተለይ በቤተሰብ፣ በእጮኝነት፣ በትዳር ህይወት፣ በመስሪያ ቤት ጎልቶ ይታይባቸዋል። የሚያሳዝነው ደግሞ በተመሳሳይ ፆታ ጓደኝነት ተፈላጊ አይደሉም። ጠባያቸውን፣ ፍላጎታቸውን፣ ችግራቸውን የሚያውቅላቸውና የሚረዳቸው የለም። በዚህም ጓደኛ አይኖራቸውም። አንዲት እጮኛ ወይም ትዳር ያላት ሴት ከሌላ ወንድ ጋር ብትታይ ስለዚህ ጉዳይ የሰማው ጮኛ ወይም የትዳር አጋሯ ስለ ጉዳይ በቁጣ ጥብቆ ቢጠይቃት በውስጧ ያለው ዓይነ ጥላ የፍራት መንፈስ ይለቅባትና አብራው ስለታየችበት ሰው መናገር ማስረዳት አትችልም። እንዶም በፍራት ስትንተባተት ነገሩ እውነት ይመስልና ጥርጣሬን በማጫር ወደ ሌላ ነገር ሊቀየር ይችላል። በዚህ መልኩ የስንቱ የጮኝነት ሕይወት ተበላሽቷል። የስንቱ የትዳር ሕይወት ሰላም አጥቷል። ፈሪ የሚያደርግ ዓይነ ጥላ በዚህ ብቻ አይበቃም። ፈሪ የሚያደርግ ዓይነ ጥላ ያለባት አንዲት ሴት በስንት ትግል ጮኛ ይዛ ወደ ትዳር ብትገባ ሩካቤ ስጋን መፈጸም፣ ደስታን መጋራት ሳይል ሞት ሊመስላት ይችላል። ከፍራቷ የተነሳ ሩካቤ ስጋ ለመፈጸም ሰውነቷ ላይ ታዘዘላት ይችላል። አመቺሳ ይባላል በሀገር ቤት በሀገር ቤት ካሉ ትልልቅ ጠንቆች ውስጥ አንዱ አመቺሳ ወይም ለጠንቋይ ማስታቀፍ የሚለው ለጠንቋይ ማስታቀፍ። ይሄ ራሱን የቻለ በጣም አደገኛ የሆነ የዳቢሎስ አሰራር ነው እና አስታቅፏት ነው። ስታቀፋት እንደ ከዛ በደግሞ ነው አስገብቼ ሙሉ አካሏን ይዣለሁ። ስንት አመት ነው? አይ በሰማንያ ቀን ክርስትና አሳታስንሽ ይዘሽ ነይ እላታለሁ። አለበለዚያ የእሷን እናት ልጆች እበላለሁ፣ ገላሁለሁ ስለዚህ፣ እንዳልገልብሽ ይዘሽ ነይ አልኳት። ዘመን ጠጅ አጋንንተን ሰይጣን አጋንንት በምንድን የገባው ዘሯ ነው። ቤተሰቦቿ እንዳለ ያመልኩኛል፣ ደም ይገብሩኛል፣ የሕፃናት ደም እንዴት አድርገው? እንዴ ያዚች በቃ ሰው አሉል ድምፅ ሲል ማኅፀን ላይ ታርፍ። ከዛ የሕፃናት ደም እየገረዙ ያመጡልኛል። የሕፃናት ደም በግርዛት በግርዛት። እሺ፣ ከዛ በኋላ እኔ ያንን ማጸን እለቅና ወደ ነዚህ እገባለሁ። ወደ ተገረዙት ልጆች የግርዛት ደም እንዴት ነው? ከየት? ሁሉም ልጆች በየቤቱ ነው የሚገረዙት፣ እንዴት ታገኛለሁ? እኔም ማዛቸው አሉ ጋ የሚመጡት እኔ ጋር ማዛቸው ያመጡልኛል። ደሙ ምን ታደርገዋለህ? እን ጠጣለሁ። እኔ እህል በልቻ አላውቅም። እኔ እንዴ የት ነው የግርዛት ደም የሚሰጥ? መነገሻ ነገሻለኝ። እኔንም የሚጎትት መጽሐፍ ጎታችሁ ሲጎትተኝ አቤት አልኩና መጣሁ መጣሁ ከዛ ስጠራ ጊዜ ምንድነው የምትፈልጊው ስላት ልጅ ነው የምፈልገው ልጅ አልወለድም ከዛ እኔ ትወልጃለሽ የአራት ልጆች ደም አምጪው አልኳት የአራት ልጅ ደም አዎ እሺ ይቺን አንድ ወንድሟን ገድየዋለሁ የዚችን ታላቅ ሁለት ደሞ አንድ የሷን ዘመድ አንድ ብቻ ሰብስበሽ አምጪ የምታመጪውን አክል አልኳት አራት ልጅ አራት ልጅ ደም አመጣች ሁለት ሴት ሁለት ወንድ። ከዛ ያን ስቀምስ ከእሷ ማህፀን ላይ ወጣሁኝና፣ እነዚህ ልጆች ላይ አረፍክ? እሷ ላይ አረፍክ? አዎ። ይህቺ መጀመሪያም አለባት። ደገምኩና ሀምሳ ሺህ ነን። እዚህ ውስጥ ያለነው ሀምሳ ሺህ አዎ። አጋንንት ነህ? ሴት አጋንንት። በዐይኗም ታያለህ? አዎ። እንዴት ነው የምታየው? አያለሁ። እሷን፣ ታውቀኛለች፣ እኔም አውቃታለሁ። ስታይ እንዴት ነው? እሷ የምትወደውን ስታይ እንዴት ነው የምታየው በዓይን ርግማን እንዲህ ይኖራል። ወላችሁ የዓይን እርግማኖች በዓይኖች ላይ ሲቀመጡ ነገሮች ሁሉ ይገለባበጣል። የዓይን እርግማን ማለት የመናፍሱ መኖሪያ ሆኖ አብሮ አብሮ ማየት ነው። አብሮ ማየት፣ አብሮ እያየ መጉዳት፣ እድልህን ማየት፣ የቀን ስጦታህን ማየት። በዚህ ሁኔታ ውስጥ ተጠላልፈን ለዘመናት ተሰቃየን። ባሏ እንዲህ ነው የምታየው ባል የላትም። ለምን ባሏ አይደለሁ? እንዳንተ እንዴት ነው ባሏ የምትለው? እንዴ ገባም። እሱን ቶ እናትህ አልወለደችም። ተናገር ለምን በቃ "መተት የለም፣ መተት ውሸት ነው" ስለሚሉት ስለኛው አባቶችና ምዕመናን አንድ ነገር ልበናችሁ። ብዙ ጊዜ መተት መተት ሲባል ብዙ ምዕመናን እንዲሁም የቤተ ክርስቲያን አባቶችና አንዳንዶቹም ሊቃውንት የተባሉት መተት የሚለውን ቃል እኛ ያመጣን የሰየምን እስኪመስል ድረስ መተት የሚለው ቃል በራሱ ያንገፈግፋቸዋል። በዚህ መተት የሚባል ነገር የለም ብለው ሊቅ ሆኖ ባለማወቅ ያስተምራሉ። ይህ ብቻ አይደለም። በጸበል ቦታዎችና በእኛም አገልግሎት ሰዎች ላይ መተት ነኝ እያለ ሲጮህ እየሰሙ መተት በቅርብ ጊዜ መጣና እኛ ወደዚህ አገልግሎት ከመጣን በኋላ የመጣ የሚመስላቸው አባቶችና ምዕመናን ብዙ አሉ። ስለ መተት በመጽሐፍ ቅዱስ እንዳልተጻፈና ስለ መተት እግዚአብሔር ያልተናገረ የሚመስላቸው ብዙ ሊቃውንት መምህራንና ምዕመናን አሉ። እስኪ ለጠቅላላ ዕውቀትና ለማጥራት እንዲሆን አንድ ሶስት ጥቅስ ብቻ ስለ መተትና መተት የሚለው ቃል በመጽሐፍ ቅዱስ እንዳለ ልንገራችሁ ለዛውም በጥንታዊ መጽሐፍ በብሉይ ኪዳን ውስጥ በዚህ በሁለተኛ ነገሥት በምዕራፍ 9 ቁጥር 22 ላይ የኤልዛቤል ጉልምትናዋና መተቷ ሲበዛ ምን ሰላም አለ ተብሎ ተጽፏል። በዚህ ቃል ውስጥ አንደኛ መተት የሚለው ቃል ተገልጿል። ስለዚህ መተት የሚለው ቃል በብሉይ ኪዳን መጽሐፍ ከሺህ ዓመታት በፊት ተጽፏል። ሁለተኛ ኤልዛቤል መተተኛ እንደነበረች ተገልጿል። ሶስተኛ መተቷ ሲበዛ ምን ሰላም አለ ተብሎ ተጽፏል። መተቷ ሲበዛ ምን ሰላም አለ የሚለው ቃል መተት የሰውን ሰላማዊ ሰላም ሰላም እንደሚነሳ ተገልጿል። ስለዚህ መተት ጥንትም ነበር፣ አሁንም አለ። መተት ጥንትም የሰዎችን ሰላም ይነሳል፣ ሕይወት ያበላሻል፣ ዛሬም የሰዎችን ሰላም ይነሳል፣ ሕይወት ያበላሻል። በነገራችን ላይ ኤልዛቤል የሲዶናውያኑ ንጉሥ የአካብ ሚስት ናት። ባሉ አካብ በዓል የተባለ ጣዖት እንዲያመልክና ክፋትን እንዲሰራ የምታደርግ ክፉ ሴት ናት። ኤልዛቤል የበዓል ነቢያትን ትቀልብ፣ የእግዚአብሔር ነቢያት ትገድል የነበረች ክፉ ሴት ናት። ኤልዛቤል በርስቱ ምክንያት ናቡቴን ያስገደለችና ነቢዩ ኤልያስን ያሳደደች አደገኛና ክፉ ሴት ነበረች። ይህች ሴት ናት በጉልምተናና በመተቷ የምትታወቀው። መተተኛዋ ኤልዛቤል በነቢዩ ኤልያስ ዘመን ነው የኖረችው። ነቢዩ ኤልያስ ደግሞ ጥር ስድስት ቀን ከክርስቶስ ልደት በፊት በ918 ዓመተ ኩነኔ ነው በእሳት ሰረገላ ያረገው ያደረገው ነቢዩ ኤልያስ የነበረበትን ከክርስቶስ ልደት በፊት ያለውን 918 ዓመተ ኩነኔና አሁን ያለንበትን ከክርስቶስ ልደት በኋላ ያለውን 2017 ዓ ምን ስንደምር ወደ 3000 ዓመት ዓለም ይሆናል። እንግዲህ ሰዎች ከዛሬ 3000 ዓመታት በፊት መተት በሰው ላይ ያደርጉ ነበረ። እግዚአብሔርም ከዛሬ 3000 ዓመታት በፊት ስለ መተት ክፋትና ሰዎች ሰዎች ላይ መተት እንደሚያደርጉ በብሉይ ኪዳን መጽሐፍ ላይ ተናግሯል። ሌላው በዚህ በትንቢተ ሚክያስ በምዕራፍ 5 ቁጥር 12 ላይ መተትንም ከእጅ አጠፋለሁ ተብሎ ተጽፏል። በዚህም ቃል አንደኛ መተት ተብሎ ተገልጿል። ሁለተኛ መተት በሰዎች እጅ እንደሚኖር ወይም ሰዎች መተት እንደሚሰሩ ተገልጿል። ሶስተኛ እግዚአብሔር መተትን ከሰው እጅ እንደሚያጠፋ መተትን ከእጅ አጠፋለሁ ተብሎ ተጽፏል። ጥንት የነበረው መተት ዛሬም በደፍተራዎች እጅና በክፉ ሰዎች እጅ አለ። ዛሬም መተትን እግዚአብሔር ከሰዎች ያጠፋል። ነቢዩ ሚኪያስ ከክርስቶስ ልደት በፊት በ750 ዓመተ ኩነኔ ነሐሴ 2 ቀን አርፏል። ነቢዩ ሚኪያስ የነበረበት ዓመተ ኩነኔና አሁን እኛ ያለንበትን ዓመተ ምሕረት ብንደምር ወደ 2767 ዓመታት ይሆናል። ከዛሬ 2700 ዓመታት በፊት እግዚአብሔር መተት እንዳለና መተተኞች እንዳሉ እንዲሁም መተትን ከሰው እጅ እንደሚያጠፋ ተናግሯል። እንዲሁም በዚህ በትንቢተ ናሆም በምዕራፍ ሦስት ቁጥር አራት ላይ እርሷም በመተቷ እጅግ በለጠች ወገኖችንም በመተት ሸጠች ተብሎ ተጽፏል። ይሄ ደግሞ እጅግ በጣም ይገርማል። አንደኛ በመተቷ እጅግ በለጠች እንደተባለው ጥንትም ሰዎች ሰዎች ላይ መተት አድርገው ይበልጧቸዋል። ዛሬም ሰዎች ለንግድ፣ ለስራ፣ ለትምህርት፣ ለእውቀት፣ ለስልጣን፣ ለትዳር፣ ለሌላም ነገር መተት እያሰሩ በመተት እየኖሩ ሰዎችን በልጠው በመተት ይኖራሉ። ሁለተኛ ወገኖቿን በመተቷ ሸጠች ተብሎ እንደተጻፈው ጥንትም ሰዎች የሰዎችን እድል በመተት ይወስዳሉ፣ ለሌላም ይሸጣሉ። ዛሬም ሰዎች ገንዘብ ከፍለው መተት አስመትተው የሰውን ዕድል ይወስዳሉ፣ ይሸጣሉ። ይሄ ቃል ደግሞ የሰውን ዕድል እንደሚወስዱና እንደሚሸጡ አንዱ ማሳያ ነው። ነቢዩ ናሆምም ከክርስቶስ ልደት በፊት በ650 ታሳስ አምስት ቀን ያረፈው ነቢዩ ናሆም የነበረበትን ዓመተ ኩነኔና እኛ ያለንበትን ዓመተ ምሕረት ብንደምረው ወደ 2667 ዓመታት ይሆናል። ስለዚህ የሰው ልጆች ከዛሬ 2600 ዓመታት በፊት በመተት ሰውን እንደሚበልጡ ሰውንም በመተት እንደሚሸጡ ተጽፏል። በመጽሐፍ ቅዱስ ላይ ስለ መተት በዚህ ደረጃ ተጽፎ ሳለ ጉዳቱም ተገልጾ ሳለ የእኛዎቹ መምህራን ሊቅ ስለ መተት ባለማወቅ መተት የለም እያሉ ለመተተኛ ጥብቅና ይቆማሉ። የቤተ ክርስቲያን አባቶችና መምህራን ሰው እንዴት በመተት እንደሚሰቃይ ሳይገባችሁ መተት የለም አትበሉ። መተተኞችን ማጋለጥ ሥራቸውንም መግለጥ ባትችሉ የእነሱ ስፖንሰር አትሆኑ። በነገራችን ላይ የቤተ ክርስቲያን አንድ መምህር ወይም አንድ ሊቅ ሁሉንም ያውቃል ማለት አይደለም። ሊቅ ማለት ሁሉንም የቤተ ክርስቲያን እውቀት ማወቅና መጠንቀቅ አይደለም። የሚያውቁት አለ፣ የማያውቁት አለ። ለምሳሌ ቅዱስ ጳውሎስ ስለ መንፈስ ቅዱስ ስጦታ በተናገረው በዚህ በአንደኛ ቆሮንጦስ በምዕራፍ 12 ቁጥር 10 ላይ ለአንዱም ትንቢት መናገር ለአንዱም መናፍስትን መለየት ይሰጧል በማለት ተናግሯል። እዚህ ላይ መናፍስትን መለየት የሚለው አንዱ የመንፈስ ቅዱስ ስጦታ እንደሆነ ነው ቅዱስ ጳውሎስ እየነገረን ያለው። ስለዚህ ይሄ ስጦታ ወይም መናፍስትን የመለየት ጸጋው ካልተሰጠን እንኳን መናፍስትን መለየት ስለ መናፍስትም ላናውቅ እንችላለን። አሁን አሁን እኛ ምዕመናኑም የተቸገርነው ነው ስለ መናፍስትና መናፍስትን መለየት ባልቻሉት አባቶች ነው። መናፍስትን የመለየት ስጦታ ካልተሰጣችሁ ዓይነ ጥላ፣ ዛር፣ ቡዳ፣ መተት፣ ሌላውም ክፉ መንፈስ በሰዎች ላይ የሚያደርሱትን ጥፋትና ጉዳት አታውቁም። የመናፍስቱንም ጠባይ አታውቁም። እንደውም የፈጠራ ተረት ተረት ይመስላችኋል። ስለዚህ የምታውቁትን ብቻ ብትናገሩና ብታስተምሩ መልካም ነው። እናንተ በቤተ ክርስቲያን መተት የለም ትላላችሁ። በቤተ ክርስቲያን የሚያገለግሉ መተተኞች ደግሞ በደንብ አሉ። ለቁጥር የሚታክተው ኦርቶዶክሳዊ በጸበል ቦታ በቤተ ክርስቲያን መተት እያለ የሚጮሆው። በመተት የሚሰቃዩ እኮ ለቁጥር የሚታክቱ መተተኞች፣ ደፍተራዎች፣ አጋንንት ጎታቾችና መተት መታቾች ስላሉ ነው። መተት ጥንትም ነበረ፣ ዛሬም አለ። ስለ መተት አንድ ጥቅስ ብቻ ልጨምርላችሁ። በዚህ በሁለተኛ ዜና መዋዕል በምዕራፍ 33 ቁጥር 6 ላይ ምናሴ አስማትም አደረገ፣ መተተኛም ነበረ ተብሎ ተገልጿል። የስቅያስ ልጅ ምናሴ እልም ያለ መተተኛና አስማተኛ ነበረ ለዛውም መተትም አደረገ ተብሏል። ስለዚህ ምናሴ አንደኛ መተተኛ ነበር፣ ሁለተኛ መተትን ያደርግ ነበረ። ዛሬም እንደ ምናሴ ብዙ መተተኞች አሉ። ዛሬም እንደ ምናሴ መተትን ሰዎች ላይ የሚያደርጉ አሉ። የሚገርመው አንዳንድ አባቶችና መምህራን መተት የሚባል የለም እከሌ እከሌ ላይ መተት አደረገ ብላችሁ ታጣላላችሁ እንዲህ አይነት ነገር የለም ብለው ይናገራሉ፣ ያስተምራሉ የሚያውቁት መጽሐፍ ቅዱስ ግን እነሱ እንደሚሉት አይደለም የሚለው። አስማትም አደረገ መተተኛም ነበረ ነው የሚለው የሚነግረን።